ሌጋል የሆነ እንጆ ምናምን የሚባል እውነት ምንድን ነው? እንጆ አለኝ እንጆ። እግዚአብሔር ዛሬ ጣልቃ እየገባ አለ። የተነሱብህ ይዋረዳሉ። አስተማሪዎችን የት ነው የምታገኛቸው? እኔ ማስተማሪ አንቺ ማስተማሪ ነሽ። እዚህ ጉባኤው ውስጥ መንፈስ አለም ላይ ጭንገፋ። እንደዚህ የሚከተለው ከዳናይት ጋር የሚገናኝ አንድ ሰው እግዚአብሔር ነገረን የሚቀይርለት ሳለ አንቺ ስምሽ ራሱ ከዚህ ሰዓት ጀምሮ ጭንገፋ ተሰበረ፣ በኢየሱስ ስም ተሰበረ። አሳየኝ የሆነ ፍሬዎች ማጸንሽ ሲገቡ ጻየው። እግዚአብሔር የፍሬያማነት ዘመን ነው አለ። አሜን። የሳቅ ዘመን ነው አለ። አሜን። ብቻሽን አትወኝ፣ ብቻሽን አትቀጥይም፣ ብቻችን አትወጪ፣ ብቻሽን አትገቢም። እግዚአብሔር ረዳት ሆንሻለሁ፣ አጋዥ እሆንሻለሁ። አሜን። ይላል የሰራቱ ጌታ እግዚአብሔር። ሃሌሉያ። ኢየሱስ ጌታ ነ ይችላል ወይ ሰዎችን በህይወት ቀይሮ መዝገቤን የሚገለብጥ ስለ አንድ ናርዶስ፣ ዮርዳኖስ፣ ናርዶስ ቀንበርሽ ተሰብረዋል። ራባሸ ራ ተባ አንተ ት ለማኝ የተባለ ብዙ እውሮች እኮ በበርጠለሜዎች ዙሪያ አሉ። ነገር ግን የበርጠለሜዎች የተለየው እሱ ጮህ ነው ያስቆመው። የዳዊት ልጅ የናዝሬቱ ኢየሱስ ዛሬ ከዙፋኑ ስለ አንተ ይነሳ። የሚገርመው መንፈስ ዓለም ላይ እግዚአብሔር የባረከ ሰው ነው፣ ነገር ግን በሰዎች በረከት ታስሮ ተይዞ ነው ያየሁት። በእያንዳንዱ አሁን ነገሮችን ጠላት አስሮ አስሮ ባዶ አድርጎ ለማስቀረት ፕሮግራም ወጥተዋል። እግዚአብሔር ምን አያል የህዳ ጽሕፈትን እደመሰሳለሁ አለኝ። አሜን። የህዳ ጽሕፈትን ዛሬ እደመሰሳለሁ። አሜን። እዳ ካንተ ህይወት ላይ ዛሬ ለአንድ እና ለመጨረሻ ጊዜ አሜን። እየሰማኝ ነው ዛሬ ይኸው፣ አሜን ካላልክ ኮንፈረንስ መንግስት ራሱ አይተውም፣ በኢየሱስ ስም አሜን። እግዚአብሔር ግን ዛሬ ጣልቀህ ገባለሁ፣ አሜን። ሌጋል የሆነ እንጂ ምናምን የሚባል እ አዎ እውነት ምንድን ነው እንጂ፣ አለ እንጂ፣ አለ። እግዚአብሔር ዛሬ ጣልቀህ እየገባ ነው፣ አሜን። መራባሽ፣ አሜን። በእያንዳንዱ ሩጫ ላይ ትሮጣለህ፣ ትተጋለህ፣ ግን ባዶ ነገሮች ምን ሰዎች እኮ አለ ይሄ በቃ፣ በቁጥሩን ነው የሚነግሩ። ይሄን አክል ተሰራ፣ ይሄን አክል ሆን፣ እንደዚህ ወጣ ምናምን። በጣም በሚገርም ሁኔታ አሁን ጠላት ታርጌት አድርጎ እጅ ባዶ አስቀርቶ ከሀገር ተሰደት እንድትወጣ ጠላት እየሰራ ነው። እግዚአብሔር ግን ጠላት የቆፈረው ጉድጓድ አለ፣ እደፍነዋለሁ። ጠላት የማሰልን ጉድጓድ ዛሬ እደፍነዋለሁ። ከመንግስት አሁን ትጸልይለህ እንዳፈራ ከመንግስት የሚለቀቅ መሬት አለህ። እግዚአብሔር ወደ እጅ የሚያስገባ የሆነ ካርታ እየመጣ ነው እኮ ውሰው። እንደ ቀልድ እዚህ ደረስክ ይመስላል። ብዙ አደጋዎች በይቱ ላይ አልፈዋል። ከሞት ያመለጥክ ሰው ነው። እስፔሻሊ አንተን ስመለከት አንድ ስፍራ ላይም እዚያም ትሄዳለህ፣ እዚህም ትገባለህ። አሁን እግዚአብሔር ያለ የዓለምን ካርታ አሳልፎ ሰጠዋል። አሜን አሜን። በጣም ብዙ ሰዎች በአንተ ድርጅት ስር ሲመገቡ፣ የተራቡ ሲነሱ፣ ሲረዱ እግዚአብሔር በሮችን በኃይል የምከፍትላቸው ውና ከታ የተማሩ ሊቆች ካንተ ይወጣሉ። አያላን ካንተ ይወጣሉ። ፊተኛ ትሆናለህ። የተነሱብህ ይዋርዳሉ። ራ ሬኮቶዲያስ ኢየሱስ ኬታ ነው። ለዚህ ጌታ ልልታ አንድ ሰውስታ

የሆነ በውርደት እንዳትወጣ ዛሬ ከልግልያለሁ። አሜን! በምዝገና ትሄዳለህ። አሜን! ለአገልግሎት ተዘጋጅ። አሜን! በጣም እግዚአብሔር በዝማሬ ሲቀባሽ እግዚአብሔር የሆነ እስቴጆችን ሲሰጠሽ፣ አሜን ወገን ያጡትን አገልጋዮች ከአንቺ ሰብ ይነሳሉ። እኔ እግዚአብሔር ከፊትሽ ሆናለሁ። ሩት አንገቷን ደፍታ ገባች። ስትወጣ ግን ቀና እያለች ወጣች። እግዚአብሔር እንደ ሩት ይለኛል። ሳካዱያ ኢላ ላላረ ለለቦስ የሆነ ሰው በየሶሳብ ነገር ሲቀየር እያየው ነው። ሩት ኪዳን ሳይኖራት የኪዳን ዘር ሳትሆን ገባችና ዳዊት ከዘራ ነው ወጣ። ኢየሱስ ከዘራ ነው ወጣ። ኪዳንን አደረገች። ዛሬ ያለ ኪዳን የመጣችሁ እግዚአብሔር ኪዳን ያደርጋል። አሜን። ከእናንተ ጋር ዛሬ ኪዳን ያደርጋል። አሜን። ለማገልገል ዝግጁ ነሽ? እግዚአብሔር ነቢያቶች ከአንቺ ሥር ይነሳሉ። አሜን። ከአንቺ ሥር ይነሳሉ። አሜን። ከአንተ ጋር ነኝ። አሜን፣ ተፈጸመ። አሜን ሃሌሉያ። እዚህ ቀን ጀምሮ አታፍርም፣ አታፍርም። ና ትፍራ፣ አትዋር፣ አትደንግጥ፣ እኔ አበረታለሁ ይላል። ተፈጸመ። አንድ ሙሽራ ሲጌ ታለችለ እንደ ሙሽራ እግዚአብሔር ነገርሽን ወደ ደምቀሽ ፊተኛው ነሽ ያያሉ ይለኛል

እንደ ሙሽራሽ ቲክ ተደርገዋል፣ ተፈጽመዋል። እግዚአብሔር ደግሞ የመሬት ካርታውን ደብዳቤ ተቀበሜን። አሜን። ዝግጁ ነሻ። በጣም በህይወትሽ ላይ ብዙ ፈተና ሲፈራረቃየው የሚያስቅ ሳይሆን የሚያስለቅስ ነገር ነው። በቤትሽ የበዛው በእያንዳንዱ የነካሽ ሁሉ ነገር ይበላሻል። መንገድሽን ሁሉ ጠላት እያበላሸ ቤትሽ ላይ ፈተና ያበዛ፣ ቤትሽ እንዲበተን ጠላት ፕሮግራም ይዟል። እግዚአብሔር ግን የጠላትን ፋይል ዛሬ በተናሉ ነው። አሜን፣ በተና አሜን። በጣም ትጸልያለሽ፣ ወደ እግዚአብሔር ትጮሃለሽ፣ መልእክት ትሰሚያለሽ፣ ግን ከህይወትሽ ላይ የተቀየረ የተለወጠ ነገር የለም። ዛሬ ግን እግዚአብሔር ነገርሽን ይቀይር። አሜን። አስተማሪዎችን የት ነው የምታገኛቸው? እኔ ማስተማሪ ነኝ። አንቺ ማስተማሪ ነሽ? ዛሬ ልንገራችሁ፣ የእሷ ነገር ሲቀየር የአንቺ ይቀየራል፣ የአንተ ይቀየራል። ይን የታሰረ ነገር አየሁ። በፋይናንስ ታስሯል፣ በጤና ታስሯል። ህይወታችሁ ሁሉ አሁን ከነበረበት ግራቪቲ ከፍታ ወደታች እየሄደ ነው፣ ወደታች እየሄደ አሁን ያንዳንዱ እየተበታተነ ያለው እግዚአብሔር የተበተነውን ነገር ዛሬ እሰበስባለሁ አለኝ። አሜን። ይችላል። ጌታ ይሰብሰብ፣ ይሰብሰብ፣ ይሰብሰብ ወይ ጌታ እንደዚህ ይለኛል። አንድ ብለሽ የጀመርሽን ዛሬ ሁለት ብዬ እፈጽመዋለሁ። አሜን። ብዙ ዘመን ያታገለሽን እኔ ካንቺ ላይ እነቅላለሁ አለኝ። አሜን። እሺ፣ ጩህና ተነቀለ በለው። ድገምና ተነቀለ በለው። ተነቀለ። እዚህ ጉባኤ ውስጥ መንፈስ ዓለም ላይ ጭንገፋ እንደዚህ የሚከተለው ከዳናይት ጋር የሚገናኝ አንድ ሰው እግዚአብሔር ነገርን የሚቀይርለት ሳለ ነገር ይለወጣ። ምንድነው ያንቺ ስምሽ ራሱ? ከዚህ ሰዓት ጀምሮ ጭንጋፋ ተሰበረ፣ በኢየሱስ ስም ተሰበረ። የወንጌል ቅባት ባንቺ ላይ ይገለጥ፣ የወንጌል እሳት ባንቺ ላይ ይገለጥ። ቀንበርሽ ዛሬ ይውደቅ ይውደቅ፣ በኢየሱስ ስም አላቫኒያስ። ዘገየው ባልሽበት ዛሬ ትፈጥኛለሽ። ዘገየው ባልሽበት ዛሬ ትቾክያለሽ። የሚያፈጥንሽ ክብር መጣ በኢየሱስ ስም መጣ። እዚህ ወንጌል ብዙ ፈተና አለ። ስለዚህ እምነት ብዙ ችግር ደርሶብሻል እስካሁን። እግዚአብሔር ግን ይህ ወንጌል አሻግረሻለሁ ይላል። ይህ ወንጌል ነገርሽን ቀይሬ ይላል። ይህ ወንጌል ታሪክሽን እለውጣለሁ ይላል። ይሆንልሽ ዘመን ይሆንላታል። የሚገርመው እግዚአብሔር ምን አሳየኝ? የሆነ ፍሬዎች ማጸንሽ ሲገቡ ሳየሁ፣ እግዚአብሔር የፍሬያማነት ዘመን ነው አለኝ። የሳቅ ዘመን ነው አለኝ። ብቻችን አትተውኝም፣ ብቻችን አትቀጥይም፣ ብቻችን አትወጭም፣ ብቻችን አትገቢም። እግዚአብሔር ረዳት ሆንሻለሁ፣ አጋዥ ሆንሻለሁ ይላል። የስራቱ ጌታ እግዚአብሔር። ሃሌሉያ። ጌታ ይችላል ወይ? ከዚህ ፕሮግራም በኋላ በደንብ ስምኝ። ያልተሰበሰቡ ቤተሰቦችሽ ይሰበሰባሉ። የተዋጡ በጨለማ ውስጥ ያሉት እግዚአብሔር እጠራችኋለሁ። እግዚአብሔር በጠላት እጅ አለው የአንቺ ነገር መልሻለሁ። አሜን። ተፈጸመለሽ ልጆችሽ ናቸው። ያዝ ያዝ ያዝ፣ ከፍተ ለኔ ልሰጥህ፣ አሁን ዘመን መጣ። ከፍቴ ፋርስ ብዬ የያዘኝ ዳግም ላይ ይዘኝ ሰብሬ የምወጣበት ሰባሪው ጌታ ከፊቴ ወጥቷል። ክረምቱ አልፈው ጭጋግ ወጥቷል። ዛሬ ለኔ የዜማ ጊዜ መጥቷል። እልልታ ይሽልምታ እኔም በትራይ እኔም በትራይ ቀንቀጥሮ ለሚመጣው ታስ ካላት ንቃቃት የምወጣበት እጀባፌ ላይ የምጭንበት የጠላቴን አፍ የምዘጋበት ዘመን መጣ የምከብርበት። ከእንግዲህ በቃ ማልቀስ በሸለቆ የናሱን ደጃፍ ተበርግደዋል። አውቁ ከቶ ማን እግዚአብሔር ነው! እግዚአብሔር ነው! እግዚአብሔር ነው! ኢየሱስ ነው! ኢየሱስ ጌታ ነው። የሚገርመኝ መንፈስ አለም አስተማሪ ነሽ፣ ግን እግዚአብሔር ማስተማር ሳይሆን የሚሰጥሽ የትምህርት ቤት ቅጥር ቁልፉን ነው የሚሰጥሽ። እግዚአብሔር የሆነ ትልቅ ፋይል ከፍቶ ሲሰጥ፣ አሜን። የአንቺ ነገር እያደገ ዩኒቨርሲቲ ለመግባት እየተዘጋጀ ነው። መቼ ነው የምትፈትነው? ሰኔ 23 ሰኔ 23 ሰኔ 23። ዛሬ ግን ከጸለይ ኩል የውጭ በር ይከፈትልና፣ አሜን። ትፈልጋለህ? አሁን እፈልጋለሁ። ኢየሱስ ጌታ ነው። ስለ አንድ ናርዶስ፣ ዮርዳኖስ፣ ናርዶስ እ ምን እኔ ነኝ? ናርዶስ፣ ናርዶስ ነሽ። ቀንበርሽ ተሰብሯል። አሜን። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ትልቅ ነው።

ባልሽ የት ነው ያለ? እሱ ስራ ሄደዋል፣ ሜክሲኮ ስራ ሄደዋል። አሁን ለልጆች የውጭ በር ይከፈታል። ነጥብ መጣ አልመጣ የአንተ ጉዳይ አይደለም፣ ግን እንዲመጣ ልጸልያለሁ። ያጠናው እንዲገባ። አንዳንድ ጊዜ ፕሮፌት ጸልዩልኝ ሲሉ ከሰማይ አምጥተን ምን ከትባችሁ ይመስላል? ያጠናችሁትን እንድታስተውሉ ነው። መንጻደው የማስተዋል መንፈስ፣ የጥበብ መንፈስ። አሌሉያ ሃሌሉያ። እግዚአብሔር ነገርን እቀይራለሁ፣ አሳድጋለሁ ስፔሻሊ አንተ ውስጥ ማየው ምን መሰለህ? ይሄ ሶሉሽን ማን የሚባል ታውቃላችሁ? መፍትሄ የሚሰጥ ለችግሮች፣ መፍትሄ የሚሰጥ ለችግሮች፣ የሆነ ነገር ቢፈጠር መልስ ሰጪ እንደሚባል፣ መፍትሄ ሰጪ እንደሚባል እግዚአብሔር ትልቅ ስፍራ ይሰጣል። አሜን። ከዚህ ቀን ጀምሮ አለኝ በኢየሱስ ስም የመሪነትን ቅባት አፈስባለሁ። አሜን። ታገለግላለ። የምታገለግለው በመስጠት ነው። አሜን። እሺ፣ በዚህ ከልጅነትህ ተማር። በመስጠት ታገለግላለ። እግዚአብሔር በጣም የባለስልጣንነትን ወንበር ሲሰጥ፣ ነገ በሚዲያ ስታይ ፊቱ ሲቀየርብኝ፣ እናንተ መስክር እንዳጠፋ በዛ። በደንብ ስማኝ፣ የሀገር መሪዎች ውስጥ ውሳኔ ከሚስ ባለስልጣን መካከል አንዱ እሱ ነው አለኝ። አልገባም። ከዚህ ቀን ጀምሮ በሮች የተከፈጡ፣ ዝግ መንገድ አይኖረውም። ጠላቶች ተዋረዱ። እግዚአብሔር ሞገስ ሰጠ። ይሁንልህ። ተፈጽመዋል፣ አሜን፣ ተፈጽመዋል። እግዚአብሔር ነገር ቀየረ። የባዶነት መንገድ ሲዘጋ እያየው ነው። ዛሬ የስኬት መንገድ ይከፈታል፣ የጤንነት መንገድ ይከፈታል። ከነጋጮና ሆነ በላ ሆነ ተፈጸመላችሁ። ለጌታ ከፍ ያለ። ኢየሱስ ጌታ ነው፣ ይችላል። ዛሬ የሆነ ሰው መንገድ እየተቀየረ ነው።